ድንጀና ነው እንዴ? የተጀናችነች ነው። አይ ሴት ልጅ መውለድ፣ አይ ሴት ልጅ መውለድ፣ አይ መከራ። አሁን ነው ልጅ ማሳደግ የሚታወቀው። ጋይስ እንደዚህ ነው ልጅ የምታሳደጉት። እዚህ ሀገር ያላችሁ እንደዚህ ነው የምታሳደጉት

በጣም ነው መለከል እንዴ! አሁን አሁን እንጂ ኑሮ የጀመረው። ላሻ ለሰውየው ያውቃል። ከዚህ በፊት ወልዶ አሳድጓል መሰለኝ። አይስበር ወልዶማ አሳድጓል። ከዚህ በፊት ይሄ ልጅማ ቆይቷል። እዚህ ያለች በጣም ብዙ ሌላም ልጆች ሰልወቱ አይቀር ግን፣ የእውነት እናንተ እንደዚህ ናችሁ? እውነት ግን ማለት እንደዚህ ነው ወይስ እኛ ኤክስትሬም እየሆንን ነው? እኔ ከራሴ ጋር እያወራው ነው። አቤት ውይ፣ ረስቸው ለካ ጅጅ ጎንደሬዋ የመጨረሻ አቤት። ምን ላድርጋችሁ? እሺ ሰላም ናችሁ። ድሩም ኦሮሞ አይደለሁንም። አርስ ተቃጠላችሁ። የትላንትናው ላይ እኔ እኮ ረስቼው ዛሬ ይኸውላችሁ፣ ላይብረሪ እየገነባ ነው። ትላንት ሀያ አራት ሰዓት በሙሉ እኔ አንዴ ተናግሬ በመጣሁት እየተመሰለሰላችሁ ነው። አሪው ሲሪየስ፣ አሁንም እዛው ናችሁ። በትላንትናው ላይ ተቃጠላችሁ። የታባቷችሁ ቁጭ ብላችሁ ቡናችሁን ይዛችሁ ይሳማ እንደዚህ ቢላ ቢሮም ብለን ነበር። እኔ እኮ የለው ስራ ስሰራ ጠዋት ወጣ አንዱን ስል አንዱን ስል የሚገዛ ስገዛዛ ለልጆች ከአንዱ ላይብራሪ ከአንዱ ወደ አንዱ ሴት ነበር። አሪ ሴት አሪ ስትል ዜ ይህ ጅል ህዝብ እንደዛ ናቸው። ለሊቱን በሙሉ ነበራችሁ እ በአጋጣሚ ሰው ልኮልኝ ነበረ። እኔ በጣም ብዙ ጓደኞች አሉ እዚህ ቲክቶክ ላይ ስለእኔ በጣም እንትን የሚል እና ለሊቱ ቁጭ ብላችኋሉ። ጎንደሬ ጎንደሮች እንኳን ብትሆኑ በጣም ያስቀኛል። በጣም ያሳቀኝ ምድረ ዲቃላ። እኔ አሁን የመጣሁት እናንተን ለማስወጣት ነው ከአማራ ውስጥ። እኔ አሁን ጎንደሬ ነኝ አደለም፣ ጉራጌ ነንበር ዋን ጉራጌ ስልጤ በአማራ ጥጌ ተጠጋ ትግሬ እየፈነቀልኩ ነው የማስወጣ። ድሮ እናንተ ናችሁ አማራና ኦሮሞና ላኖር ያላችሁ ጥቃቅን ጥገኞች፣ ጭንቅላታችሁ ራሱ የኮባ ጭንቅላት የመሰለ ያላችሁ ይሄ የፈረደበት እኛው ጎንደሪዎች ጋር ተገቡና ባዶ በር ጎይ ጎንደር ፋሲል ግንብ አለ እንዲ አብሎ ይጠብቅሻል። ባባት የጎንደር በእናት የጎንደር አሁን ተወጫለሽ፣ ቤታዮ ራሱ ተወጫለሽ ከጎንደር። አሁን ቤታዮ ራሱ ሌሊት ቁጭ ብለሽ አሉ አሁን ከዚህ በኋላ እኔ አማራን ብትናገር እሰድባታለሁ ያልሽው ያልሽው፣ አንቺ በልቶ ካጅ እኔ ለአንቺ ብዬ አንቺ ራስ ሽየት የምታውቂው ነው ጎንደርን የአንቺን እንኳን እቤቴ ስገባ ነው የምንሄድበት። እግዚአብሔርን እንከባበር። ቤታዩ እኔ አንቺን አስወጥቼ ነው የገባለው። አይስዋ ጭራሽ እኔን ትላንት ከዲቦራ ጋር ስለተነጋገርኩ በጎንደር እልሽን የት ወጣሽ ነው። እኔ ለአንቺ ስድስት ወር በሙሉ እንደዚህ ወገቤን ይዤ ከዘመዶቼ በሙሉ ስጣላ አንቺ እኔን ታምኛለሽ እኔ እኔን ታምኛለሽ ቁጭ ብለሽ ስታምም ታድሪያለሽ። እኔ ሰው ራሱ ታዝቦ አይ ሶስተኛ ጊዜ ሼለን ቤት እኔ ስሰደብ ያልሰጠሽው ልጄ እኔ ስሰደብ፣ ከዛ ዞራ ዞራ አንቺ ጋር መጣችልሽ። አትማሪን ከዛ በእኔ ፖለቲካ ልትጀምሪ ከሆነ እኔ ነኝ ማስወጣሽ። አሁን ከጎንደር ቤት አሁን እኔ ነኝ ማስ፣ አሁን እኔ ይኸውልሽ ጎንደር ለመሆኔ የጎንደሬ ደም እንዳለብኝ አሳይሻለሁ። አንቺን ግን አስወጣሻለሁ። ለመሰልሽ እኔ ይብልሽ ታግዬ እኔ ታግዬ ማለት ነው። እኔ ታግዬ ሀያ ሰባት አመት የተዘፈዘፈውን አህያውን ኦሮሞ ላይ ሲያራ የነበረውን ኢህአዴግን መንቅሬ መንቅር የሚያስወጣት አንቺ። ግን ምንም ያመጣሽው ነገር የለም። በራስሽ ጊዜ ጀመርሽ፣ በራስሽ ጊዜ አቆምሹ። ገባሽ እትሶኬ፣ በራስሽ ቋንቋም ለተሰምቶሻል። ግን እኮ አንቺ እኮ እኔ እኮ ሙሉ ኦሮሞ እኮ አደለኝ ጎንደሬ እኮ ነኝ። ያሳደጉኝ ናቸው ኦሮሞዎች ስለዚህ እኔ እበልጥሻለሁ። ገብቶሻል? እኔ እበልጥሻለሁ። አሁን አስወጣሻለሁ መጥቼ ዶዶዶዶ እኔ ቅጂ ሙሉ ቅጂ ደርሶኛል። ሙሉ ቅጂ ሌሊት ቁጭ ብላ ጂጂ የለችም ብላ እኔ ስሰደብ ከሆነች የሆነች ሴትዮ ጋር ቁጭ ብላ ስሰደብ ጭራሽ ጊፍት እየሰጠሽ በሙሉ አይቻለሁ። አይስዌር በጣም አላዝንብሽም። ለነገሩ እኔ ምንም አላዝንብሽም። ድሮም ምን ከአንቺ አንቺ እንድታገዥልኝ ወይ እንድትልኝ አይደለ? ሰምታችኋል። አሁን እኔ እሷን ደግሞ ከጎንደር ውስጥ አስወጣታለሁ። ማንም እስካሁን አላስወጣትም። ማደረ እኔ ሁን ከጎንደር ውስጥ ነው ማስወጣት ጎንደር ከዚህ በኋላ እኔ ጎንደሬ መማርም ኦሮሞ ናት ግማሽ እኔ እኮ ያሳደጉኝ ናቸው ኦሮሞች። ደሜ እኮ ሙሉ ንጹህ ደሜ በእናቴን ባባቴ እኔ ጎንደሬ ነኝ። በእናቴን ባባቴ ግማሽ ኦሮሞ ግማሽ አማራ አይደለሁ፣ እውነት ነው። ስለዚህ ጎንደር ደግሞ ብዘሬን ባንዘሬን እናቴን አባቴን አመጣልሻ። እኔ እናት አባት አለኝ። የሞተው አባቴ የሞተው አባቴ ያሳደገኝ ነው ኦሮሞች። ኦሮሞች በጣም ጎበዝ ጀግና ጀግና ኦሮሞዎች። የሞኒካ አደለው፣ አደለው ሞኒካ ዲቃላ ናት። ዲቃላ አስወጣችኋለሁ። ነ አንቺ ቆይ ራስሽ ነ ማነሽ? ማነሽ ስምሽ? ቆይ ማ ሊናዬ፣ አንቺም ግማሽ አማራ ግማሽ ኦሮሞ ነሽ አደል? ትወጫለሽ ከአማራ ውስጥ አሁን እኔ የመጣሁት እንደ ሙሴ አማራ ነጻ ላውጣ ነው። አማራ ነጻ ላውጣ ነው። ምድረ ዲቃላ በሙሉ ያ እዚህም እዚያም። እኔ እኮ ባለማወቅ እኮ ነው። እኔ አሁን የነገሩኝ በ50 አመት፣ ይኸው ልክ 50 አመት ሲሙ ሊያ እኮ ነግራኛለች እኮ ሊያ እኮ። ማን ነግሯት እንደሆነ ምን አውቃለሁ። ጂጂ ጎንደሬ ናት አማራ ናት ብላለች እኮ። እኔ እኮ ያሳደጉኝ ጎንደሬዎች እኮ አሉ ካለ ነገር አይወዱኝም ነበር ድሮ ጎንደሬዎች። እኔ እኮ ይገርመኛል። እኔ እኮ አንድ ሴትዮ ነበር ጎንደሬ በጣም ይወዱኛል። ግራ ገብቶ ነበር፣ ለምንድን ነው ጎንደሬዎች የሚወዱኝ እያልኩኝ። አሁን አሁን ይልቁንስ ተውት፣ አሁን ተውት፣ አሁን ይወላችሁ ልጆቹ ፕራይቬት ስኩል ሊገቡ ነው። እኔ ደግሞ ትግሬ ትመስለኝ ነበረ። አይ አንቺ ያው ትግሬ ስለሆንሽ በራስሽ እያየሽኝ ነው። ሊናይ ያው ምን ሰው እኮ በራሱ ጫማ እኮ ነው ሰውንም ይለከው። አንቺ ትግሬ ስለሆንሽ ትግሬ እየመሰልኩሽ ነው እንጂ እኔ ራሴን ትግሬ አንድ ቀን አድርጌው አላውቅም። ሁሌ በቃ ሲሰድቡኝ ራሱ ኦሮሞዎች ድሮ ተምታቶባቸው ለታቸው ኦሮሞች እኮ ጎብዝሽ ናቸው፣ ልጆ አጣርተው ዘራቸውን ያውቃል። አንቺ ልጅ ትግሬ ነሽ ይላሉ። አይዋጥልኝም ትግሬ ነሽ ሲሉ፣ አማራ ነሽ በሉኝ። እኔ ደግሞ ምን እላለሁ እንደ ስሰድቡኝ ራሱ ባካችሁ አማራ በሉ። ጭራሽ ወስዳችሁ ኤርትራ ጋር ታስገቡኝ ይላሉ። አይቀበለውም እንትኔ ይሄ እንትኔ ትከሻ አይቀበለውም። ሊናይ ጎንደሪ ብለው ሲሰድብኝ ግን ምንም አይነት አማራ ሲሉኝ ምንም አይመስለኝም። ምንም ፈርዶባቸው። የኛ ዘመዶች ደግሞ ምን ይላሉ? የኛ ኦሮሞች ትግሬ ይላሉ። ከትግሬ ጋር ችግር ስላለባቸው አሁን እንደዚህ አዶናይን አቅፈው ሊዞሩ ማለት ተሸክመ አዶናይና ጌታቸውን እንደዚህ አቅፈው ሊዞሩ ትግሬ ይሉኛል እኔ ደግሞ ትግሬ አይቅም። በቃ ደሜ ምንም እሺ የለም። እንደው ትግሬ እስቲ ቤተሰብ ካለ ብዬ ኪዳን የሚባል ሰው ብፈልግ የለም። ኤርትራ ሲሉኝ በሙሉ ትንሽ እንዲሁም ኤርትራ ሲሉኝ አባቴ ድሮ ስለሚሄድ የነበረ ይሄ ሰውዬ እኮ በጣም የሚገርመው እኮ የኦሮሞ አባቴ ይሄድ ነበረ የአቶ ደረሱ ልጅ ይሄድ ነበረ እንትን ኤርትራ እሱ ልጅ አለው ከኤርትራ ልጆች አሉት እና አሁን እኮ ገርሜ አባቴ የኦሮሞ አባቴ ምንም ምኔን አይመስልም። ምንም ምንም ምኔን አይመስልም። በቃሬ ዘፈዘፈ ያ መርገበኛ ጓደኛ ደብተራው የዘመነን ጦስ ውሰድ። እሱማ ጀግና ነው፣ ገብቶ ከአከትሞ ገጠር ገብቶ ከትሞ ይኸው እያንበረከከ ዘራፍ እያለ ይሄው ዛሬ ፓርላማ ተሰብስበ መሪዎቻችን ምን ሲሉ እንደሆነ ነበር አልሰማን፣ አልሰማን እኔ አልሰማ። ቤታታችን አለች፣ ቤታ እህቷን ትፈልግ እዛ ኦሮሞ ጋ ሄደ። በአባቴ ኦሮሞ በእናቴ ምናምን። ከዛ በኋላ ትግሉ ሳል አቋርጦ የሚወጣ አማራ የለም። እኛ የኦሮሞን ትግል አስጀመርን ጨርሰን ወጣን። አራት ኪሎ ከተት ናቸው። አብይን ጀዋርንም ደግሞ ተጠባባቂነት አስቀመጥን ወጣን። የሚያቋርጥ አማራ የለም፣ ዲቃላ ብቻ ነው። ወይ ትቀጥ ያለች ትግሉን ወይ አከትመሽ ወደ ከተሜሽ ገብተሽ ታውልቀሽ፣ ቁጭት ያለሽ አልቅ ይ ሁለት ዓመት አንጫጭቶ ሰውን እንትን ብሎ አነሳስቶ በስድብ ታውቆ በስድብ ታውቃ ያለሽ አደለ? እኔ ደግሞ አማራን ነጻ ሳውጣ ሳይሻለው፣ ቤትዬ ቤታችን ትሳ ደም ነበረን ያልሽው እንትን ይዘሽ ተተኩሽ ነበረ፣ ርችት ይዘሽ እንደዚህ እያልሽ ነበር፣ ለአማራ ስተተኩሽ ነበር። እኔ ልንገርሽ ወርጄን የሰራት የኦሮሞን ህዝብ ጋር ወርጄ ነው የሰራሁት። ተቀልሽ ወርጄ ነው የሰራሁት። ዛሬ ውልሽ የምታየው አብይ አህመድ የሚባለው ሰውዬ ከሆነ ቦታ አንስቼ የሆነ ቦታ የከተትኩት እኔ ነ ይህን ሽ ድምፄን ከፍ አድርጌ አንቺ ምንድን ያመጣሽ ለወጥ የሚባል ምንም ነገር። ስለዚህ ተወጫለሽ። ከትግሉ ከአንቺ ነው የምጀምረው። ቤታየው ለነገሩ ወደ ተሻለ ለምን ነው የማስወጣሽ? ወደ ተሻለ ቤታየው ተወጫለሽ። ጆከር ትግሬና ወለዬ ራያነት ትወጣለን። ሌላ ማን ንገሩ፣ ማንን እናስወጣ? ማንን እናስወጣ? ሌላ ማንን እናስወጣ? ጂጂ ጎንደር፣ ቀላል ቀላል፣ ጨሜ ዝም ዜዴ

አማራ ነው እንዴ? ታግሏል እንዴ? እሱ ለአማራ አልታገለም። እሱ አልታገለም። ሌላ ጌታን ኦሮሞ ከሃዲ ነው። ዛሬ ነው እንዴ ብታውቅ? ጀዋርን ስትከዳ እኮ አጫሉን ስትገል፣ በነገራችን ላይ ቅድም ተሰብስባችሁ አንድ ሁን በርሊን አሮ ጌታለሽ። እግሪሽ አፍንጫ ድረስ የሚሸጥ እግሪሽ ያንቺ። ደግሞ ተይ፣ ሌላው ግማቱ ተይው። እግሪሽ አፍንጫ ድረስ የሚሸጥ ሰልፍ ላይ እራሱ ምን ትረብሽ፣ ስትሄጂ ይኸው ማለት ነው። ሽታው ነው የሚመልሽ። እኔ የምልሽ ምንድን ነው? ያልሽው አዋረዷት ኦሮሞች ነው ያልሽው። እኔ የምልሽ አንድ ነገር እሺ፣ ቅድም ተሰብስባችሁ ስታወሩ መጥፎ ነገር ልናገራችሁ፣ ላስቀይማችሁ፣ ላስለቅሳችሁ ግን ለመሰላችሁ በጣም ምስኪን ሰዎች አሉ፣ እነሱንም ያልቅሱ አብሮ። አንድ ደግሞ ዛሬ ልስጣችሁን አስራ አምስት ቀን ላስለቅሳችሁ። እኔ ባለጌ፣ በጣም ባለጌ ነኝ ስበር

ይመጡ እና በራችሁ ላይ ባሎቻችሁ ምናምን ነገር እንትን ይሰጣችኋል። ትልቅ አበባ ምናምን ጠቅልለው ምናምን ይሰጣችኋል። ያ ኦሮም እኮ ኦሮም ማካመመሽ ያ ነው ዋና ፈረፊ። እሱ ችግር የለ፣ ችግር የለ። ከአፋችሁ እንድትቆጠሩ ሁለተኛ እንዳይለምዳችሁ። ጀዋርንም ስሰሩ ጥሎ ጠፋ አደለን? እኔን አትችሉ ለመሰላችሁ እነሱ ለወደፊቱ ስድባቸውን እየተቀበሉ ምናቸውን እየተቀበሉ አራት ኪሎን እያሰቡን የሰሩት እኔ አራት ኪሎን እያሰብኩ አደለም የሰራት መሬት እያሰብኩ አደለም የሰራት። እናንተ ራሳቸው ኦሮሞ እኮ መሬት እያሰብኩ አደለም የኖርከው። ስለ መሬት ብታስብ ኖሮ ብታስብ ስለ መሬት ብታስብ ኖሮ መሬት ላይ ብዙ ነገር ታደርግ ነበር። ኦሮሞ ኦሮሞ እግዜር የሰጠውን እግዜር የሰጠውን ተፈጥሮን ይዞን ከሰው ጋር ተካፍሎ እንደናንተ ያለው በስባሳ ነው። ከብት አህያ ዲቃላ ነው አላችሁ። ዲቃላ ሰው ብትሆኑ ኖሮ እንደ ክሪስማስ ጊፍት የሰው ልጅ ህይወቱ እየጠፋ ህይወቱ እየተጠፋ ተጠቅልሎ በራችሁ ላይ ቁጭ ሲል ቁጭ ብላችሁ አታወሩ ነበር። እናንተ ብትሆኑ ኦሮሞ ብትሆኑ ኖሮ ትናንትና የሰው ልጅ ሲሞት ይሰማችሁ ነበር። በሰው እጅ መገደል በጣም ይሰማችኋል አደለ። ህወሓት ሲገላችሁ በጣም ይሰማችኋል። አ ኢህአዴግ ሲገላችሁ በጣም ይሰማችኋል። ከትላንትና የበለጠ ሬሳ 24 ሬሳ ሀያ ሰባት ሬሳ እየተገደለ እያያችሁ አትሊስት ቁጭ ብላችሁ ጂጂ የመናገር ችሎታው አላችሁ አደለ። ካለ የላችሁ ድፍረቱ ምክንያቱም አራችሁን እንደምትበሉ ታውቃላችሁ። ችሎታ ድፍረቱም የነበረኝ እኔነት ከድሮም እኮ ነው። እንኳን አሁን አብይን አይደለም ብልጽግና እናደር እሱ ለነገሩ በደንብ ያውቃቸዋል። ለዚህም ነው ቀና ብላችሁ ማታዩት። ኦሮሞ ለኦሮሞ ይተዋወቃል። ይህን ታውቃላችሁ። በደንብ ነው የምንተዋወቀው። ምን አፍ እንዳላችሁ፣ ምን ጉልበት እንዳላችሁ፣ ምን ጥንካሬ እንዳላችሁ እኔ እንደማውቃችሁ ብልጽግና ያውቃቸዋል። ስለዚህ አፍሽን አትከፍችም። እኔ ግን ከፍታለሁ። አፌ በመክፈትም ቢሆን ፊት ለፊቱ የሚያስከፍል ነገር ካለ ሆነምነ ግን፣ አንበሳ ለአህያ አይሞት። ያን ነበልሽ ምክንያቱም በዚህም የሚመጣ ለውጥ የለም። ገብቶሻል። ገና ከዚህ የበለጠ ሬሳሽን ሀያ ሰባት ሬሳ ነው ያላችሁት። በቀደምለት አይደለ ሀያ ሰባት ሬሳ እንደ ክሪስማስ ጊፍት እንዲትቀበልሽ ትቀበልሽ። ከዛ ዝምት ያልሽ ምንም መጥ ፋኖ ገደለ ናቸው ጋሽ ቡናሽና ፊና ቡናሽ እያፈላሽ ወይንም ደግሞ ሰው እያማሽ፣ ወይ ስለ አንድ ጂጂ እየተጨነቅሽ። ጂጂ እንዴ በላ ጂጂ እንዴ ጂጂ እንዴ ነግራ ጂጂ አይሽ። እኔ ነበር ግን እኛ ነበር እንደፋሮች። እንዳንተ ነበራችሁ አልነበራችሁ? ወጥተን ሚዲያ ላይ ሶስት እኳ እንሞላ ሶስት ሰው አንሞላ። ሶስት እስቲ ንገሩ፣ በዛ ሰዓት ማን ነበረ ብትባሉ የምታውቁት፣ እኔ ዳንኤል ዳባን፣ እነ ዳንኤል ቆርቾን ከሴት እኔ ነው የምታውቁት። ከዛ እንዲህ እንዲህ እያልን ነው። ሰበሰብ ናችሁ፣ ሰበሰብ ናችሁ፣ ያ አትሊስት የሰበሰብ ናችሁ ትዝ ይላችኋል። አውቃታለሁ። ምን አባቷ ምስራቅ አልነበረች? ምስራቅ የመጣችሁ ቱሌት፣ ቱሌት ኢትዮጵያዊ ሆና ኦሮሞን እየተሳደበች ነው የመጣችሁ። ቀጥቅጠን ነው ኦሮሞ ያደረግናት ቀጥ ቅጥ ቱሌት እናንተ የመጣችሁት መቼ እንደሆነ ታውቃላችሁ። ከአመት በኋላ ጫልቱ፣ ከአመት በኋላ የመጣችሁ የመጣችሁት እናንተ እኮ አዳማ ላይ የኦሮሞ ልጆች ሰባት መቶ ልጆች ጉርጓዶ ሲገቡ ነው የዛኔ ቡም ብላችሁ በድንጋጤ ወጣችሁት፣ ደንግጣችሁ አሁን አላችሁ የላችሁ የላችሁ አላችሁ የላችሁ ፈርስት ደይ ከቱ 2 ሰርት ጀምሩ ከመጀመሪያው ጊዜ ጀምሮ ግንጪ ላይ ሳይፈነዳ የነበርነው እኛ ነን፣ እኛ ነን፣ እኛ ነን። አምቦ ላይ ሲገደል ግንጪ በኋላ ነው የመጣው። ስለ ትግል እንኳን ምንድን ያል ሸን ያ፣ አንቺ እዚህ ዱባይ እየኖርሽ ስለ ኦሮሞ ታሪክ አታውቅም፣ ምናምን፣ አታውቅም ምናምን ምናምን። ምን አባሽ ታሪክ አለሽ? መገደል ነው ታሪክሽ። መቶ ዓመት በሚኒሊክ ተገዛው፣ ይህ ነው ታሪክሽ። በሚኒሊክ ነው ታሪክ ባህሪያ ነበ ኤኖ ታሪክ ተዘረፍን። ከስንት ሺ ካሬ ሜትር ነበ ኤኖ ታሪክ ከዛ ወይኔ የኦሮሞ ሕዝብ ስፋቱ ብዛቱ እየተቀጠቀጠ ኤኖ ታሪክሽ። አንድ ሰው ብቻ አይደለም የኦሮሞ ሕዝብ የተማረ ነው የተማረ ባልተማረ መገዛቱ ነው ታሪክሽ። ኤኖ ታሪክ ልታፍር ይገባሻል። ይሄ ታሪክሽ እንዲሁም ማጥፋት አለብሽ። ድለት ማድረግ አለብሽ። ከኦሮሞ ታሪክ ላይ ቋንቋውን ስለማስ ቋንቋ ቋንቋውን ያላወቅነን ኮነኛ ፊንፊን ያስገባንሽ ስሚ፣ ቋንቋን ልንገራችሁ በዚህ ይሄ ወጥቶ ብሩ ብሎ በኦሮምኛ እኮ ባወራ አለ። እኛ በኦሮምኛ ታወሩ ትግላችሁ እንዲሰፋ ከፈለጋችሁ በአማርኛ ለውጡት ብለን ኦሜን ቦርዱን ጨቅጨቅን ያስለወጥነው እኛ ነን። ጠይቂ አጎሽ፣ ጀዋርን ጠይቂ አጎሽን ጠይቂ።